ቅርታ፣ ልጣልህ። ችግር የለም። አይ፣ ተናድሃል። ተረጋጋ ብዬ ነው። ብቻዬ መሆን ብፈልግ ኖሮ እኮ እዚህ መቀመጥሽ ሳይ የራሴ ብሩን ዝግጅ ይመለስ ነበር። እሺ፣ ይካልክ። ክብሮም ይባላለሁ። እኔ ደግሞ ሰኒ። እዚህ ነው የምትኖሪው? እረ አይደለም ምንነው አመነታሽ? ምንም ጥያቄ ገርሞኝ ነው። እንደምን ተቀረብሽ? እንዲ ቤቱ እንግዳ ማረፊያ ነው እንዴ? የመጣ ሁሉ የሚያርፍበት? ልክ ብለሽል። የእንግዳ ማረፊያስ አልነበረም እኛ አረፍንበት እንጂ ወይ እኔ እኮ ያመጠኛል አንተ ለመናገር ፈልጌ አይደለም። ጠዋታ ስርጅል የማይካዳቅ ነው። ምን አባቴ ይሻለኛል? ለዚህ ነበር እኮ ሉ ጣ ያልኩክ። አይዞሽ፣ ከእውነት መሸሽ ሰው እንኳን አይደለሁም? ዋው፣ ያልከውን ከኖርከው ጥሩ ነው። እንዴት ጥሩ ነው አልሽ? ብዙ ጊዜ ይህንን ማንነቴን ብዙ ሳይወደውም ነበር። ምክንያቱም እውነታውን ባለመቀበሏ ምክንያት ራሷ የምትቀጣ ሰው ስለማቅ አንቺ እንዳልሆንሽ እርግጠኛ ነኝ። እኔ ማቦን በምን እድሌ ባለመሆንሽ እንኳን አትከፊ ለምን ምክንያቱም የሰውን ሕመም ሁሉ መታመም ብቻ ኖሮ፣ እናት የልጆቿን ሕመም በሙሉ ሰብስባ ብቸኛ ታማሚና በሽተኛ እሷትሆን ነበር። ጥሩ አገላለጽ ነው። አመሰግናለሁ። ሳሎናውን ለኛ የተፈቀደ መስለኝ አሰላሙ አሌይኩም ወራህመቱ ላሂ ወበረካቱ። ውድ ና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ውድ ቤተሰቦቼ ዛሬም እንግዲያው እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። ጽናት ክፍል ስልሳ አምስት ይዤላችሁ መጥቻለሁ። ውድ ቤተሰቦች ያው እንግዲህ ከባለፈው ክፍል እንደቀጠለ ነው። የኪራ አባት ተመልሰው መጥተው የጽናትንና የኪራን ፍቅር ተቀብለው ኪራና ጽናት በታላቅ አዲስ ፍቅር ላይ ናቸው እና በጣም ደስ የሚል ነገር ነው። እንግዲህ ከዛ የቀጠለ ነው። ዛሬ ደግሞ አሁን ቤተሰቡ ሁሉ በጣም ደስታ በደስታ ሆኗል። ነገር ግን አሁንም አንድ የሚረብሽ ነገር አለ። እሱም ደግሞ የኪራ እናት ያው ህመም ነው እና ኪራ ደግሞ ይህም ባለማወቁ ናሆሚም ሆነ ጽናትም ውስጣቸው ምንም ሰላም ሊያገኝ አልቻለም። በጣም ተረብሸዋል። ኪራ ምንም የሚያውቀው ነገር የለም። እና ውድ ቤተሰቦች እንግዲህ በዛሬው ፓርት ደግሞ ሰኒዬ ቀላጇ የእብዶች አለቃ ሰኒ በጣም ደስ የምትለዋና ተጫዋቿ፣ ቀልደኛዋ፣ ብቸኛዋ፣ አዛኛዋ ሁሉም ነገር ትባላለች። በጣም በጣም ደስ የሚል ባህሪ ያላት እየተከፋች መከፋቷን ወደ ውስጡ አድርጋ ከላይ የምትስቀው ሰኒ እንግዲህ የውሃ አጣጯን አጋሯን ያገኘች ይመስለናል። የሚገርመው ነገር ውድ ቤተሰቦቼ ከበፊትም አስበው ነበረ። ምክንያቱም ሰኒ የሆነ ቀን የሆነ አጋሯን ታገኝ ነበር፣ እሱም ደግሞ ክብሮም ይሆናል ብዬ አስብ ነበር። በጣም ይገርማል። እና አሁን ላይም እየሆነ ያለው ያ ነው። እንግዲህ ክብሮም ውጭ ሀገር ሄዷል ተብሎ ሲጠበቅ ባጋጠመው ችግር ምክንያት ሳይሳካለት ቀርቶ እዚሁ ሀገር ውስጥ ሆኖ ነገር ግን ለኪራ አባት ብዙ ባለ ውለታው ስለሆኑ ላለማሳዘን ብሎ ደብቆ ኖሮ ነበር። አጋጣሚ ሆነና ግን አይን ለአይን ተገጣጥመው ተገናኙ። እናም ወደ ቤት ይዘውት መጡ ክብሮም። ከዛም ኪራም አጋጣሚ መንገድ ላይ አይቶት ነበር፣ ግን እርግጠኛ አልነበረም እና እቤት ሲመጣ ደግሞ ክብሮምን አገኘው። ኪራ ግን ደስተኛ አልነበረም። ምክንያቱም ከዚህ በፊት በጥሩ ሁኔታ ስላልነበረ የተለያዩት፣ አሁንም እንደ በፊቱ ከጽናት ጋር የነበረኝን ነገር ይረብሸዋል ብሎ ስለፈራ ደስተኛ አልነበረም። ነገር ግን አባቱ እንደ ልጃቸው ስለሆነ የሚያዩት ክብሮም ልጄ ማለት ነው እና እዚህ ይኖራል መስማማት አለባችሁ እያሉ ደጋግመው ወቀሱት። ነገር ግን ኪራ ብዙም አልተዋጠለትም ነበረ እና። ንግስቷ ጽናት እንግዲህ እንዴት እንደዚህ ታደርጋለ፣ እንዴት እንደዚህ ትሆናለ ብላ ስትመክረው ለንጉሱ ንግስቷ ነችና ሁሉንም ነገር የምታደርገው የንግስቷን ትዕዛዝ ተቀብሎ ክብሮም ጋር ተስማምቶ ክብሮም እዚህ እንዲኖር ፈቅዶለታል። እናም ደግሞ እብዷ ሰኒ አጋጣሚ እንደመጣች ክብሮም ክፍል ቁጭ ብላ ያለ ክብሮምም ባዘነ እና በተጎሳቆለ ሁኔታ ሆኖ ክፍሉ ሲገባ አልከው ላይ ቁጭ ብላ ነበር ሰኒ። እና ሰኒም ባየችው ጊዜ ደንግጣ ልውጣልህ እንዴ ስትለው አይ ብቻ የሞን ብፈልግም አኖሮ አንቺን ሳይሽ ከበር መለስ ነበረ ብሎ ትንሽ ተጨዋወቱ። እና ሰኒም በጣም ደስ ያላት ትመስላለች። ክብሮም ደግሞ አሁን ላይ ከምንም በላይ የሚያስፈልገው ውሃ አጣጩ ነው እና ደስታው የቤቱ ሙሉ ሊሆን ነው። ምክንያቱም ሰኒ ነበረች ሲንግል እየሆነች አስቸግረችው። አሁን ላይ ግን በክብሮም እንግዲህ ሙሉ ልትሆን ነው ማለት ነው እና ጽናት፣ እውነት በጣም ደስ ይላል። በጣም ደስ የሚል ድራማ ነው እውነት። ህይወታችን ምን አለበት እንደዚህ ቢስተካከል። አንዳንድ ጊዜ የጎደለ ሁኑ በሆነ አጋጣሚ ሙሉ ቢሆን እንዴት ደስ ይል ነበር እና ናሆሜም እንግዲህ ኪራይ አቦ አዳጊ ነው። ሚስጥረኛ ነው። ወንድሜ ነው እና ይሄንን ነገር ከሱ መደበቅ ከበደኝ እያለ እጅግ በጣም አዝኖ ለና ለምሩ ሲነግራት፣ ምሩ ምንም ማድረግ አይቻልም እንግዲህ። ይሄንን ነገር የኪራ አባት ለጽናት ነው የነገሯት። አሁን ደግሞ አንተ ለሱ ብትነግረው የጽናትንም ታማኝነት ማጥፋት ነው። እሱም ደግሞ አስቸጋሪ ሁኔታ ውስጥ ይገባል እያለች በጣም ደስ የሚል ነገር ቢፈጠርም በቤተሰብ ውስጥ ነገር ግን አንድ ነገር ህይወት እንደዚህ ነች እና ሙሉ ልትሆን አትችልም እንግዲህ የኪራ አባት ደግሞ እናቱን መናገር እንዳለባትና እንዳለባቸውና ለኪራ እውነቱን መናገር እንዳለባቸው እያወሩ ነበር ምክንያቱም የኪራ እናት ለኪራ እንዳትናገር ህመሜን እያለች አያቱ እንደታመም አስመስለው ግን እሷ ነች የታመመችው። እናም ኪራ ምንም ነገር ሳያውቅ በሆነ አጋጣሚ እንግዲህ የሆነ ነገር ብትሆን ምንድን ነው ማደርገው እያሉ አሳብ፣ ጭንቀት ውስጥ ገብተዋል አባቱም። እናም የጽናትና የኪራም ሰርግ መደገስ ይፈልጋሉ። ምክንያቱም በህይወት እያለች እናቱ ሰርጉን ማየት አለሙን ማየት ትፈልጋለች። ያ ይፈልጋሉ። ነገር ግን ኪራ አሁን ምንም ነገር ሳያቅ ስለ እናቱ እንዴ ሰርግ ሊደገስ ይችላል? ምክንያቱም እናቱ ነው ሰርግ መደገስ ያለባት። እናቱ ደግሞ አሁን ሰርግ መደገስ የምትችልበት ሁኔታ ያለ፣ ነገሮች በጣም ከባድ ነው የሚሆነው። ነገር ግን ያው እንግዲህ በህይወት ስንኖር ብዙ ጊዜ ፈጣሪ መጥፎ ነገርን ቢያመጣብንም ከመጥፎ ነገሩ ጋር ግን መፍትሄ አብ አብሮ ይዞልን ይመጣል እና በዛ እየተጽናናን እንግዲህ መፍትሄ ይገኛል ብለን ተስፋ እናደርጋለን። በሚገርም ሁኔታ ብዙ ደስ የሚሉ ነገሮችና ደግሞ ሌላም ደስ የማይል ነገር። እንደዚህ ነው ህይወት፣ ሳቅና ለቅሶ፣ ደስታና ሐዘን። እንደዚህ ነው ምንም ማድረግ አይቻልም። እናም ያው እንግዲህ እኛ ካየነው እና ከተከተልነው ነገር እስካሁን በዚህ ቤተሰብ ውስጥ ብዙ ጣውረድ ብዙ ሐዘን፣ ብዙ ደስታ፣ ብዙ ጭቅጭቅ፣ ብዙ ነገር አይተናል። ከዛ ሁሉ በኋላ ግን ጥንድ ጥንድ ጥንድ ሆነው፣ አንድ ጥንድ ቀርቶ ነበር፣ እሱም ጥንድ ሆነዋል፣ እና በጣም ደስ ይላል። ውድ ቤተሰቦቼ ጽናት ድራማ እንግዲህ የዛሬው ይህን ይመስል ነበረ። በቀጣይ በሌላ አዲስ ትዕይንት ባዳዲስ እይታዎች ተመልሼ እመጣለሁ እና ላይክ ሼር እና ሰብስክራይብ አትርሱ። ስለምታበረታቱኝ እና ከጎኔ ስለሆናችሁ ውድ የአገሬ ልጆች እጅግ በጣም አመሰግናለሁ። ያው እንግዲህ በኮሜንት ላይ ሀሳብ አስተያየታችሁ እየሰራችሁ በቀጣይ ፓርት እስከምንገናኝ ቻው።